ቁመረመትን ሊያበረካት እንደት ናችሁ? ሰላም ናችሁ ወይ? ዛሬ በህልማችሁ ማለት ነው እንግዲህ የዛሬ ቪዲዮ በህልማችሁ ጨለማን ስታልሙ የሚሰጥ ፍቺ ነው። እንግዲህ ጨለማ የብዙዎቹ የህልም ፍቺ ነው፣ ብዙዎቻችን እናልሙ አለው ማለት ነው። እና ዝርዝር አድርጌ በስፋት ምንም ነገር ሳይጓደል አቅርቤላችኋለሁ። እናንተ እስከመጨረሻው ድረስ ብቻ መከታተል አለባቸው። ጅምር አድርጋችሁ በኋላ ህልሙን አላገኘት ማለት አትችሉም። ረጅም ቪዲዮ የምሰራው ምንም አይነት ነገር እንዳታጡ ስለማስብ ነው። እና ከምትደክሙ ከቪዲዮ እንድታገኙት ነው ረጅም ቪዲዮ የምሰራው። ላይክ አድርጉ፣ ሰብስክራብ እያደረጋችሁ ተከታተሉ። በጨለማ ዙሪያ ሁሉንም የህልም ፍቺ የተፈታውን ነው የማቀርበው። ተረጋግቼ ቀስ ብዬ ለማንበብ እሞክራለሁ። የተርኩስን ደግሞ አብራራለሁ። ባለ ትዳር ሴት በህልሟ ውስጥ ጨለማን ካየች በጋብቻ ህይወቷ ወይም ደግሞ በቤተሰቧ ውስጥ ማዕቀፍ በቤተሰብ ማዕቀፍ ውስጥ ግራ መጋባት እና ጭንቀት እንደገጠማት ሊያመላክት ይችላል። አንዳንድ ጊዜ ባለትዳር ሴት በህልሟ ጨለማን ስታለም ምናልባት ከባለቤቷ ጋር ባላት ግንኙነት ውስጥ ግልጸኝነት ወይም ደግሞ ግልፀኝነት እንደጎደላቸው ሊያመላክት ይችላል። ጨለማ የባለትዳር ሴት በእሷና በእሱ መካከል ምንም አይነት ግልጽ ነገር የለም ማለት ነው። እሷ ጨለማን ካለች በህልሟ ውስጥ ያለው ጨለማ ለባለትዳር ሴት ከባለቤቷ ጋር ሊያጋጥማት የሚችለውን ችግሮች ሊያመላክት ይችላል። ይህም የቤተሰብን ሰላም ሊያደናቅፍ የሚችሉ አለመግባባቶች ወይም ደግሞ ችግሮች መኖራቸውን ይጠቁማል ማለት ነው። በሌላ በኩል ከጨለማ በህልሟ ወደ ብርሃን ስትወጣ ካለመች ወይም ከጨለማ ወደ ብርሃን ስትወጣ ካየች ይሄ ያለው በመሀላቸው ያለው ችግር መሻሻሉን እና በእሷና በባሏ መካከል ያሉ መሰናክሎችን ማሸነፍ እንደምትችል ያመላክታል። ከባድ ጨለማ ማለም ሀዘንን ሊወክል ይችላል። ጨለማው ግን ባልተጠበቀ ቦታ፣ ለምሳሌ በቀን ውስጥ ጨለማ ካለማችሁ የፍትህ መጓደልን ያሳያል። በተጨማሪም በህልም ውስጥ ግልጽነት ወይም ግራ መጋባትን ሊያመላክት ይችላል። ጨለማን በቀን ውስጥ ማለም። ሌላኛው ህልም ፈቺ ደግሞ በህልም ውስጥ ጨለማን ማለም እንደ ተበዳይ ወይም ደግሞ የበደለን ሰው አይነት ሰው ሊገልጽ ይችላል። ከጨለማ መውጣት ከስህተቶች ወይም ደግሞ ከአሉታዊ ሁኔታዎች እርማትን ወይም ፈውስን ይገልጻል ማለት ነው። በህልም ውስጥ ጨለማ ቦታን የጨለመ ቦታን ስታበሩ ማለም በልባችሁ ውስጥ የሚንጸባረቀውን የመረዳትና የማስተዋልን ብርሃን ያመላክታል ማለት ነው። እንግዲህ ልባችሁ ማስተዋል ወይም ደግሞ አይምሯችሁ መረዳት ጀምሯል ማለት ነው። የጨለመን ነገር ስታበሩ ካለማቸው በህልማች ውስጥ በባህር ወይም ደግሞ መሬት ላይ ወይም ደግሞ መስጊዶች እነዚህ አካባቢ ሲጨልም ካለማችሁ ከጠንካራው በጣም ኢፍትሃዊነት የጎደለ መኖር ፍትሃዊነት መጓደልን ከሰፋፊ ግጭቶች እና አንዳንድ ሰፋፊ ግጭቶች ወይም እንደዚህ አይነት ግጭቶች እድሎች ሊኖሩ ይችላሉ። ግጭቶች ሊያጋጥማችሁ እንደሚችል እንዲሁም ደግሞ ከሃይማኖት መራቅን የመሳሰሉ ዋና ዋና እንቅፋቶች ሊመጡ መሆኑን ያመላክታል። መስጊድን ወይም ደግሞ ባህር መሬትን ሲጨልም ካለማችሁ ማለት ነው። በህልም ውስጥ እንደ ሰርግ ወይም ደግሞ የጸሎት ቦታዎች ሰርግን፣ ሰርግ ቤትን፣ የጸሎት ቦታዎችን በህልማችሁ ሲጨልም በህልም ካለማችሁ ይሄ ፍቺ ምንድን ነው? የፈተና ፈተና ወደ ህይወታችሁ እየመጣ እንዲሁም ደግሞ አንዳንድ የተሳሳቱ ድርጊቶችን እየፈጸማችሁ እንደሆነ ያመላክታል ማለት ነው። በህልም ውስጥ ጨለማ በሽታንና ድካምንም ሊያሳይ ይችላል። አንዳንድ ጊዜ የሚወዷቸውን ሰው በጨለማ ውስጥ ጨለማን በጨለማ ውስጥ ማጣት የምትወዷቸውን ሰዎች ጨለማ ውስጥ ገብተው ሲጠፉ ማለም ፍቺ ምንድን ነው? አለመረጋጋትና በግንኙነት ወይም ደግሞ በስራችሁ ላይ ችግሮች መኖራቸውን ያመላክታል። የምትወዱት ሰው በጨለማ ገብቶ ሲጠፋባችሁ ካላችሁ ማለት ነው። በህልም ውስጥ በጨለማ ውስጥ መራመድ ግለሰቡ ወይም ህልም አላሚው በመንገዱ ላይ የሚያጋጥሙትን ችግሮችና መሰናክሎችን ያመላክታል። አንድ ወንድ በህልሙ ከጨለማ ወደ ጨለማ ወይም ደግሞ ከጨለማ ወደ ብርሃን ሲሸጋገር በህልም ካየ ይህ በህይወት ውስጥ ተስፋ ሰጪ እድገት ወይም ደግሞ አዎንታዊ ለውጥ እያመጣ ነው ማለት ነው። በአንጻሩ በብቸኝነትና በተዘጋ መንገድ የሚሄድ ከሆነ በጨለማ ብቻውን ሆኖ በጨለማ በተዘጋጋ መንገድ እየተጓዘ እንደሆነ ህልማን ላኙ ካለመ ምኞቶችን ለማሳካት ምኞቶችንና ፍላጎቶችን ለማሳካት የሚያስፈልግ ችግሩ በጣም እንቅፋቶች እያጋጠመው እንደሆነ ያመላክታል ማለት ነው። በጨለማ ውስጥ ስትራመዱ መውደቅ ወይም ደግሞ ህልማላሙ በጨለማ እየተራመደ ሲወድቅ ካለመ ግለሰቡ ያልተሳካለት ምርጫ እንዳለ የሆነ ነገር የማይሳካ ምርጫ መርጦ እንደሆነ ወይም ደግሞ የሚመጣ ወደ እሱ የሚመጣ ውድቀት መኖሩን ያሳያል ማለት ነው። በጨለማ ውስጥ መጥፋት ደግሞ ግራ መጋባትንና ትክክለኛ የሁት አቅጣጫን ለመወሰን አለመቻልን ይገልጻል። በጨለማ ውስጥ እየተራመደ ከሟች ጋር መራመድ ደግሞ ከሞተ ሰው ጋር ወይም ደግሞ ከሟት ሰው ጋር በህልማችሁ በጨለማ ስትራመዱ ማለም ሀሳቦችን ወይም አጠራጣሪ ትክክለኛነት ያልሆነ ያልሆኑ ሀሳቦችን እነሱን መከተልን ያመላክታል። ትክክል ባልሆነ ነገር አጠራጣሪ የሆነ ነገር እየተከተላችሁ እንደሆነ ያመላክታል ማለት ነው። ይሄም ደግሞ አንዳንድ ማስጠንቀቂያ ነው ማለት ነው። በጨለማ ውስጥ ከሚታወቅ ሰው ጋር ከምታውቁት ሰው ጋር መሄድ ችግሮችን ወይም መሰናክሎችን ሊወክል ይችላል። በጨለማ ስትጓዙ በጨለማ ቦታ ውስጥ መቀመጥ የማይፈለጉ ጉዳዮች ውስጥ መግባትን ከትክክለኛው ነገር መራቅን ሊያመላክት ይችላል። በጨለማ ውስጥ ብቻችሁን ከተቀምጣችሁ ካለማችሁ የምታገኙትን ሰው የፍርሃት፣ የብቸኝነት ወይም ደግሞ የመገለል ስሜት ሊሰማችሁ ይችላል። በጨለማ ውስጥ መቀመጥ ከሌላ ሰው ጋር ከሆነ፣ ይህ የግለሰቡን ተጽዕኖ በእናንተ ላይ አሉታዊ ድርጊት እንዳለው ወይም እናንተን ተጽዕኖ እንደሚያሳድርባቸው ያመላክታል። ከሆነ ሰው ጋር በጨለማ ቦታ ላይ ከተቀመጣችሁ ማለት ነው። ሌላ ደግሞ ብዙ ሰዎች ጋር ከብዙ ሰዎች ጋር ወይም በጨለማ ቦታ ውስጥ ተሰብስባችሁ መቀመጥ ደግሞ በአሳፋሪ ጉዳዮች ውስጥ እንደምትሳተፉ እንዲሁም ደግሞ ካልሆነ የሆነ ያልሆነ ግንኙነት ተልማላሚ እንደፈጠረ ያመላክታል። በጨለማ ቦታ ከሆነ ሰዎች ጋር ተሰብስቦ ከተቀመጠ በጨለማ ቦታ ላይ ከሴት ልጅ ጋር ስትተቀምጦ ማለም ይህ ረአይ ወደ ፈተናዎችና ኃጢአቶች መሳብን ያመላክታል። በጨለማ ውስጥ ከልጆች ጋር መቀመጥ ደግሞ ከህፃናት ጋር መቀመጥ የጭንቀትና የችግር ስሜትን ሊያመላክት ይችላል። እሺ፣ በጨለማ ቦታ ከቤተሰብ አባል ጋር መቀመጥ ደግሞ በመካከላችሁ አለመግባባቶች እና ችግሮች እንዳሉ ሊገልጽ ይችላል። በህልም በጨለማ ውስጥ ከጓደኞች ጋር መቀመጥ፣ ከጓደኞቻችሁ ጋር በጨለማ ውስጥ ተቀምጣችሁ ካለማችሁ ደግሞ አሉታዊ ታይ ተጽዕኖ ካላቸው ሰዎች ጋር መገናኘታችሁን ወይም ጥሩ አመለካከት ከሌላቸው ሰዎች ጋር እንደተገናኛችሁ ጓደኝነት ወይም ግንኙነት እንደፈጠራችሁ ያመላክታል። በጨለማ ቦታ ውስጥ ከንጉስ ወይም ከአስተዳዳሪ ጋር መቀመጥ ደግሞ ኢፍትሃዊነት ወይም ደግሞ አጠያቂ በሆኑ ድርጊቶች ውስጥ እንደምትሳተፉ ወይም እዛ እጃችሁ እንዳለበት ያመላክታል። ወይም እናንተ ኢፍትሃዊነት የጎደላችሁ ናቸው ማለት ነው ከነዚህ ከመሪዎች ጋር ከአስተዳዳሪዎች ጋር በጨለማ ቦታ ከተቀመጣችሁ ማለት ነው። በጨለማ ቦታ መቀመጥ ወደማይፈለጉ ጉዳዮች ውስጥ መግባትና ከትክክለኛው ነገር መራቅን ሊያመላክት ይችላል። በጨለማ ቦታ ውስጥ ብቻን ተቀምጦ ከተመለከታችሁ የፍርሃትና የመገለል ስሜትን እየተሰማችሁ እንደሆነ ሊያመላክት ይችላል። ሌላው ደግሞ አንድ ሰው እራሱን በህልሙ በድግድግ ጨለማ ውስጥ መኪና ሲነዳ ካየ ይሄ ፈተናዎችና አደጋዎችን እየተጋፈጠ እንደሆነ ያመላክታል። በድግድግ ጨለማ መኪና እየነዳ ከሆነ አንድ ሰው በህልሙ ካለመ በህልም ውስጥ ያለው ሰው የማሽከርከር ክህሎት ከሌለው ለምሳሌ በጨለማ እየሄደ ግን መንዳት ካልቻለ፣ አንዳንዴ በዚህ አይነት ልምታለሙ ትችላላቸው። መንዳት እምቢ ብሏችሁ እየተጨነቃችሁ ወይም ደግሞ መንዳት አትችሉም ግን በህልማችሁ በጨለማ እየነዳችሁ በህልም ታያችሁ፣ ኃላፊነት ለመውሰዱ ወይም ከባድ ውሳኔዎችን ለማድረግ የምትገደዱበት ሁኔታ እየመጣ ነው ማለት ነው። በጨለማ ውስጥ በፍጥነት ማሽከርከር የመጥፎ ድርጊቶችን ዝንባሌ እና ራስን መቆጣጠር አለመቻልን ሊያመላክት ይችላል። አንድ ሰው በጨለማ ውስጥ በተቃራኒው የትራፊክ መንገድ ወይም ትራፊክ የተፈቀደው በዚህ ሆኖ እናንተ ደግሞ በተቃራኒው መኪና እያሽከረከረ እንደሆነ በህልም ከተመለከተ ተቃራኒውን መንገድ ከያዘ ማለት ነው ይሄ ምንድን ነው የሚያመላክተው? አላማዎችን ወይም የተሳሳቱ ግቦች መኖራቸውን ሊያመላክት ይችላል። ይሄ አላማዎች መጥፎ አላማ ማለት ነው። እንደው እንዲህ አድርጌ እንዲሰርጭ በቃ በመጥፎ መንገድ ለማደግ መጥፎ ስራ ለመስራት ማቀድ ወይም ማለም ወይም ደግሞ የተሳሳተ ግብ በቃ ይሄ የምትሄድበት መንገድ የተሳሳተ ነው፣ ግን ያለ ማሳካት እንደምትጥሩ ነው። ትራፊክ የፈቀደውን መንገድ ትታችሁ ባልተፈቀደ ቦታ መኪና በጨለማ ስትነዱ ካለማቸው፣ በጨለማ ውስጥ መንዳትና መጋጨት ደግሞ እንደዚህ ስት እየነዳችው እየተጋጫቸው የሚያጠቃልል ከሆነ ህልሙ ህልም አላሚው የህልም አላሚውን የሚጎዳ ከባድ ጉዳት እየጠበቀው እንደሆነ ያመላክታል። ጨለማ እየነዳችው መኪና ስትጋጭ ካለማችሁ ለህልም አላሚው ከባድ ነገር እየመጣበት ነው ማለት ነው። አንድ ወንድ በጨለማ ውስጥ እየነዳና ሲሞት ካለመ ተጋጭቶ ሲሞት ከተመለከተ ደግሞ የሞራል እሴቶቹ ላይ አደጋ የሚጥል ትልቅ አደጋን ያመላክታል። እንግዲህ ሞራሉን ቅስሙን ስብርብርብር የሚያደርግ ትልቅ አደጋ ያጋጥመዋል። ቅስሙን የሚሰብር ሞራሉን የሚሰብር ማለት ነው። በሕልሙ በጨለማ ውስጥ እየነዳ ተጋጭቶ ሲሞት ካለመ ይሄ በእውነታው በጣም ቅስሙን የሚሰባብር ሞራሉን ውስጥ ስነ ልቦናውን የሚጎዳ አደጋ ያጋጥመዋል ማለት ነው። አንድ ሰው ልጁን በጨለማ ውስጥ ሲመራ ማየትን ከተመለከተ ስለ ልጁ መዘናጋቱን ና ስለ ወላጅነት ትልቅ ወላጅ ሆኖ ይቅርት አድርጉል። እንግዲህ ልጅ ያለው ነው። በህልማላሚው ልጁን ሲመራ በጨለማ ካየ በጣም ለልጁ እንደሚጨነቅ ወይም ልጁን ደግሞ ችላ እንዳለው ያም ደግሞ እንደ ወላጅ መጨነቅ አለመቻሉ ሊያመላክት ይችላል ወይም ደግሞ እጅግ በጣም የበለጠ ተጨናናቂ ሊሆን ይችላል። ወንድሙን በጨለማ ውስጥ ሲመራ ወይም ሲነዳ ከተመለከተ በህልሙ ወይም እየመራው እንደሆነ በጨለማ ከተመለከተ ይሄ ፍቺ ምንድን ነው? ስለምግባሩ ስለምግባሩ እና ስለ ባህሪ መበላሸት ህልም አላም የተጨነቀ ነው ማለት ነው። ወንድሙ ወንድሙን በጨለማ ሲነዳው ሲመራው ካለመ ለወንድሙ በጣም የተጨነቀ ነው ማለት ነው። አንዲት ያላገባች ሴት በደንብ በምታውቀው ጨለማ የምታውቀው ቦታውን ታውቋለች። በዛ ቦታ ውስጥ ደግሞ ጨለማ ቦታ ሆኖ እየተራመደች እንደሆነ ስታለም ይህ እስካሁን ልትደርስባቸው ያልቻለቻቸውን ግቦችና አላማዋን ማሳካት አለመቻሏን ልትደርስበት ያልቻለችው ግቦች እንዳለ ያመላክታል። አንዲት ያላገባች ሴት በህልም ውስጥ ለመጀመሪያ ጊዜ ጨለማን ከማየቷ በህይወቷ ውስጥ የሀዘን ጊዜ እያጋጠማት እንደሆነ ሊያመላክት ይችላል። አንዲት ያላገባች ሴት በህልሟ ውስጥ እራሷን በጨለማ እና ሚስጥራዊ በሆነ ቦታ ውስጥ ካገኘች የሆነ በዚህ በዚህም ተዘጋግቶ ጭልም ባለ ቦታ እራሷን በህልሟ እንደዛ ካለመች ይህ ማለት አንድ የተወሰነ ህልም ለማሳካት ችግሮች እያጋጠማት ነው፣ የሆነ ነገር ለማሳካት ችግሮች እያጋጠማት ነው ማለት ነው። በህልሟ ብርሃንን ማግኘት ካልቻለች ወይም መብራቶችን ማብራት ካልቻለች ደግሞ ይህ የሚያመላክተው በብቸኝነት ወይም ባዶነት እየተሰማት ነው ማለት ነው። ባለ ትዳር ሴት በመጥባህ ወይም ኩሽና ውስጥ ብርሃን በመጥባሃ ወይም ደግሞ በማድ ቤቷ ውስጥ ብርሃን ስታበራ ወይም መብራት ጨልሞ ያንን ስታበራ ወይም ልታበራ ስታስብ ካለመች የገንዘብ ይቅርታ፣ የገንዘብ ችግር እንዳለባት አመላካች ሊሆን ይችላል። ሌላው ደግሞ በመኝታ ቤቷ መኝታ ቤቷ ለባለትዳር ሴት ጨለማ ሆኖ ካየች ይህ አንዳንድ የግል መሰናክሎች እና ችግሮች መኖራቸውን ሊገልጽ ይችላል። በተለይ በትዳሯ በትዳሯ አንዳንድ የውስጥ በባልና ሚስት መካከል አንዳንድ የግል ችግር መኖሩን ያመላክታል። መኝታ ቤቷ ጨለማ ከሆነ በሕልሟ ጨለማ ውስጥ ዘልቆ የሚገባን ብርሃን እንግዲህ ጨለማ ሆኖ ትንሽዬ ብርሃን ሲገባ ካለመች ደግሞ የምታሳልፈውን አስቸጋሪ ጊዜ ካለፈች በኋላ ይሄ የምታሳልፈው አስጨናቂ እና አስቸጋሪ ጊዜ ጊዜያዊ ነው። ምክንያቱም ትንሽ ብርሃን ስላለ ተስፋ አለ፣ ከዛ መውጣት እንደምትችል ማለት ነው። ነፍሰ ጡር ሴት ደግሞ አንዲት ነፍሰ ጡር ሴት በደንብ ባልበራ ወይም ደግሞ በጨለማ ውስጥ ስትራመድ ከተመለከተች ከመውለዷ በፊት ሊሰማት የሚችለውን አንዳንድ ጭንቀቶች ያመላክታል። ነገር ግን ከጨለማ ውስጥ አንዳንድ ብርሃን ወይም ጭላንጭል ብርሃን ካየች ተስፋ ሰጪ ምልክት ነው። ይህም አወላለዷ ቀላል እንደምትፈሩ አይደለም፣ አወላለዷ ቀላል ይሆናል፣ ምጥ ይገራላታል ማለት ነው። አንዲት የተፈታች ሴት ቦታው ወይም እሷ ያለችበት አካባቢ ወይም እሷ ጨለማ ውስጥ ቁጭ ብላ ወይም በጨለማ እንደምታሳልፍ በህልም ካየች በመንገዷ ላይ የቆሙትን ፈተናዎችና መሰናክሎችን ያመላክታል። ነገር ግን እነዚህን ችግሮች የማሸነፍና የመፍታት ተስፋ ያመላክታል። ያው ታስሸንፋለች ማለት ነው። በሌላ በኩል በህልሟ የቀድሞ ባሏ በጨለማ ቦታ ውስጥ እንዳለ ካየችና እሱን ለመርዳት ጥረት ስታደርግ ከተመለከተች በህልሟ በህይወቱ ውስጥ አስቸጋሪ በህይወቱ አስቸጋሪ ደረጃ ላይ እንደገባ መሆኑን ያሳያል። ይህም ለእሱ ድጋፍና እርዳታ እንድትሰጥ እንደምትሰጥ ፍቃደኛ መሆኗን ያሳያል። ባለት የተፈታች ሴት ባሏ በጨለማ ውስጥ ኖር እንደምትመራው፣ ወይ ከጨለማ እንደምታወጣው እርዳታ እያደረገችለት በህልም ካለነች በእውነታው እሱ ችግር ላይ ነው። ለዛ ችግር ደግሞ ሰው ቢጠይቃት ጎረቤት እንዲሆን ይችላል፣ የሆነ ሰው እባክሽ እርጅ ብትባል፣ ለዛ ፍቃደኛ እንደምትሆን እንደምትረዳው ነው ማለት ባሏል። አንድ ወንድ ራሱን ባልበራ ቦታ ሲያገኝ ወይም ደግሞ ጨለማ ቦታ ሲያገኝ ወይም ደግሞ ጨለማ ሆኖበት የሆነ ጨረር ጭራንጭር ነገር እያየ ያንን ጭራንጭር ሲከተል ወይም ደግሞ ያንን ብርሃን በጨለማ እየተከተለ ሲሄድ ከተመለከተ በስራው መስክ አስቸጋሪ ጊዜ ውስጥ እያለፈ ነው ነገር ግን ብዙም ሳይቀሩ ከዛ ችግር ይወጣል ማለት ነው በጨለማ ውስጥ አንድ ወንድ የሆነ ጭላንጭር አለ ያንን ብርሃን እየተከተለ ሚሄድ ከሆነ በስራው ችግር ያጋጥመዋል ግን ከዛ ችግር ቶሎ ይወጣል ማለት ነው በአንጻሩ የማያቃት ሴት በጨለማ ውስጥ ሁና ካያትና ከዛ ከጨለማ እንድትወጣ ሲረዳት ከተመለከተ አንድ ወንድ ህልም አላሚ ከብዙ ጥረትና ከትግስት በኋላ የሚመጣ ብዙ በረከቶች እንዳሉ ወደ ህልም አላሚው ያመላክታል ማለት ነው። ግን ከብዙ ጥበቃና ከጥረት በኋላ ነው። ከጨለማ ሲያወጣት ስላየ፣ ሴት ልጅ ዱንያ ናት እንግዲህ። ከዛ ካወጣት ብዙ ለፍቶ ጥሮ ከዛ የሚፈልገው ነገር ሊደርሳል ማለት ነው። እሺ አንድ ወጣት ያላገባ ወጣት በህልም ውስጥ ጨለማን ካየ የመገለል ወይም የብቸኝነት ስሜት እያጠቀው እንደሆነ ሊያመላክት ይችላል። ለአንድ ወጣት ማለት ነው። በሌላ በኩል በህልም ውስጥ ያለው ጨለማ በግልም ሆነ በስራ ህይወት ውስጥ ባሉ ዋና ዋና ችግሮች መሰቃየትንም ያመላክታል። አንድ ወንድ ማለት ነው። አንድ ሰው መኪናን በጨለማ እየነዳ እንደሆነ በህልሙ ካየ ይህ በህይወት ውስጥ መሰረታዊ ውሳኔዎችን የሚወስድበትን ወሳኝ ጊዜ መቅረቡንም ያመላክታል ማለት ነው። አንድ ሰው መኪናን በጨለማ መንገድ በጨለማ መንገድ ወይም በጨለማ ቦታ እየነዳ እንደሆነ በህልሙ ካየ ይህ በህይወቷ ውስጥ ቅድም ጠግኛለው ህልም አላሚው ገንዘቡን ለመልካም ወይም በጨለማ መኪና እየነዳ እንደሆነ ካለመ ገንዘቡን በመልካም ነገር እንዲያወጣው ይመክረዋል። ደግሞ ምክንያቱም ዝም ብሎ ገንዘቡን የሚያባክን ከሆነ ለድህነት ይጋለጣል ማለት ነው። ገንዘብ ያለው ከሆነ እና በህልሙ በጨለማ ቦታ መኪና እየነዳ እንደሆነ ካለመ ገንዘቡን በማይረባ ነገር አባክኖ ወደ ድህነት እንዳይገባ ያመላክታል ማለት ነው። አንዲት ወጣት ሴት ያላገባች ሴት በህልሟ በጨለማ እንደከበበች ካየችና ከዛም ደግሞ ከጨለማ እንደወጣች ካለመች ከመሰናክሎች ወይም ከችግሮች እንደምትወጣ ያመላክታል ማለት ነው። ይህን ይመስላል እንግዲህ፣ ረጋ ብላችሁ ቀስ ብላችሁ ካነበባችሁ፣ ካዳመጣችሁት ስለ ጨለማ ስለተፈተው ሁሉ ትርጉሙ ታገኛላችሁ ብዬ ተስፋ አደርጋለሁ። አንዳንድ ድምፆች መሀል ላይ የገቡ ለረበሾቻችሁ ይቅርታ ጠይቃለሁ ማለት ነው። ስለተከታተላችሁን ከልባ አመሰግናለሁ። ላይክ አድርጎች አሉ።